መማር ያስከትራል፣ ሀገርን ያኮራል። እንማር ልጆችዬ፣ ትምህርት ተጀምሯል። በ2018 የትምህርት ዘመን ስንተኛ ለመውጣት ነው ያቀዳችሁት? እንዴት ተዘጋጅታችኋል? ጎበዝ ልጆችዬ። በዋሻራ የትምህርት ተቋም ተገኝተን ሕጻናት ልጆች በ2018 የትምህርት ዘመን እንዴት ውጤታቸውን ለማሻሻል አቅደዋል? የጊዜ አጠቃቀማቸው ምን ይመስላል? እንደገና ደግሞ እነዚህ ልጆች የክረምት የረፍት ጊዜያቸውን ጨርሰው ትምህርት ቤት በሚመጡበት ጊዜ ከጓደኞቻቸው ጋር ሲገናኙ የመማሪያ ክፍሎቻቸውን ትምህርት ቤታቸውን ሳዩ ምን አይነት ስሜት ተሰማቸው የሚለው ልጆችዬ የምጠይቃቸው ነው የሚሆነው። ቆይታችሁን ከአሚኮ ልጆች ጋር ካደረጋችሁ የልጆቹን ምላሽ የምታገኙት ነው የሚሆነው ልጆችዬ አብራችን ስሜ ሊፍቅራታ ይባላል የምማረው ዋሸራ የትምህርት ተቋም ነው። ክፍሌ አራተኛ ኤ ክፍል ነው። ስሜ በትረ ማርያም መዝገብ ይባላል የምማረው ዋሸራ የትምህርት ተቋም ውስጥ ነው። ክፍሌ ደግሞ አራተኛ ቢ። ስሜ ማሂር ጀማል ይባላል የምማረው ዋሸራ የትምህርት ተቋም ነው። ክፍሌ አራተኛ ኤ ነው። ስሜ መምህር ታገሬ የሚችል ይባላለሁ። ያው በዋሸራ የትምህርት ተቋም የአማረኛ ቋንቋ መምህር ነኝ። የክረምት የእረፍት ጊዜን ያሳለፍኩት ቤተሰቦችን በማገዝ ለአራተኛ ክፍል የሚረዱኝን መጽሀፎችን በማንበብ ና በመጫወት ነበር ያሳለፍኩት። በክረምት የእረፍት ጊዜ ያደረኳቸው የተለያዩ መጽሀፎችን ማንበብ፣ አጋጅ መጽሀፎችን ማንበብ እና መንፈሳዊ ትምህርቶችን መንበብ አጋዥ መጽሀፎቶችን ለወደፊቱ ለአራተኛ ክፍል ትምህርቴ እንዲረዳኝ የክረምት እርፍት ጊዜን ያሳለፍኩት ለአራተኛ ክፍል የሚጠቅሙኝን አጋዥ መጻፎችና የአራተኛ ክፍል መጻፎችን በማንበብ እና በትርፍ ጊዜ በመጫወትና ቤተሰቦችን በማገዝ። ከትምህርት ቤት ተከፍቶ እንደመጣው መጀመሪያ ክፍሌ ነበር ያየሁት። ከዛ በኋላ ወደ ሜዳው ሴት በጣም የሚያማምሩ አበቦች ነበሩ። በጣም ብዙ በሳር የተሞላ ነበረ። መሬቱ በጣም ደስ የሚል ነበር። ጓደኞችን ሳገኛቸው የተሰማኝ በጣም ደስ ብሎኝ ነበር። ትምህርት ሲከፈት ያየሁት መጀመሪያ ክፍሌ ነው። ከዛ ሜዳውን ሳየው ደስ ብሎኛል። ጓደኞችን በማግኘቴ በጣም ነው ደስ ያለኝ። ትምህርት ቤት መጀመሪያ እንደመጣው የተሰማኝ በጣም ከፍተኛ የሆነ ደስታ ነው የነበረ ጓደኞቼንም ሳገኝ በጣም ደስ ብለኛል። እስካሁን ባለው የትምህርት ቆይታዬ ከአንደኛ ክፍል ጀምሬ እስከ አራተኛ ክፍል አንደኛ አንደኛ ስልጣኔ ነበር። አሁንም ደግሞ ደረጃዬን አልቀንስም። የጊዜ አጠቃቀሜ የጨዋታ ጊዜን ቀንሼ በማንበብ ላይ ትኩረት አድርጋለሁ። ትምህርቴን እከታተላለሁ። ከጓደኞች ጋራ እየተረዳዳን እናነባለን። መጽሐፍን እየተዋዋስና ወደ ላይ በራሪ አብረን ገብተን የሚከብዱን ነገሮች በአንድ ላይ በመሆን እንረዳዳለን፣ እናነባለን። እነዚህን ነገሮች አድርጌ በዚህ አመት አንደኛ ለመውጣትና ደረጃዬንም ለማስቀጠል እጥራለሁ። አምና ሁለተኛ ነው ያወጣሁት አሁን ግን ከዚያ ውጤቴን አሻሽዬ አንደኛ ለመውጣት ጥረት አደርጋለሁ። የማደርገው ጥረት መመሪ ሰጠኝ፣ የቤት ስራ፣ የክፍል ስራ፣ የቡድን ስራ በጋራ በመስራት ወላጆችን እንዲያግዙኝ መጠየቅና የተለያዩ መጽሐፎችን ማንበብ ባለፈው አመት የወጣሁት ሁለተኛ ነበረ። ያንን ለማሻሻል በእቅድ አጠናለሁ። ሌላ ደግሞ የአራተኛ ክፍል አጋዥ መጽሐፎችን አነባለሁ። ከጓደኞቼ ጋር የቡድን ስራ በቡድን በመሆን እነሱም እያስረዱኝ እኔም እያስረዳቸው ስራዎችን እሰራለሁ። በተጨማሪም መምህሮች ሲያስተምሩ ባለመረበሽ በጥሞና በመከታተል የቤት ስራን እና የክፍል ስራን በአግባቡ ሰርቶ በማሳረም ውጤቴን ለማሻሻል ሞክራለሁ። ተማሪዎች ክፍል ውስጥ ሲማሩ በስርዓት መከታተል መቻል አለባቸው። መምህር የሚላቸውን ምክር መቀበል መቻል አለባቸው። ለምሳሌ የክፍል ስራ የቤት ስራ ሲሰጣቸው በአግባቡ መወጣት መቻል አለባቸው። ማቴሪያሎችን በደንብ አሟልተው መገኘት መቻል አለባቸው። ለምሳሌ የቤት ስራ ሲሰጣቸው፣ የክፍል ስራ ሲሰጣቸው ማቴሪያል አሟልተው የማይገኙ ልጆች አሉ። በመሰረቱ የእነሱ ድካም ብቻ አይደለም፣ ይሄ የወላጆችም ድክመት ጭምር ነው። አንዳንዴ ያው ውጤት ለማምጣት መምህሩ ብቻ ወይም ደግሞ ተማሪው ብቻ ሳይሆን ወላጁ በራሱ ትልቅ ኃላፊነት አለበት። ስለዚህ የተባሉትን ነገር አሟልተው መገኘት መቻል አለባቸው። የክፍል ስራ ሲሰጣቸው፣ የቤት ስራ ሲሰጣቸው በትክክል መከታተልና መስራት አለባቸው። መምህሩ ደግሞ እየተከታተለ የትኛውን ሰርተዋል፣ የትኛውን አልሰሩም የሚለውን ነገር ክፍል ውስጥ ራውንድ ማድረግ መቻል አለበት። ያን ማድረግ ከቻሉ ጥሩ ውጤት ማምጣት ይቻላል ብዬ አስባለሁ። ከጥናቴ በተጨማሪ የምማርባቸውን ቁሳቁሶችን በአግባቡ ሸክፌ እመጣለሁ። ያ ማለት ደግሞ ደብተር፣ እስክርቢቶ፣ እርሳስ፣ ማጥፊያ፣ መጽሐፎችን ሸክፌ ወደ ቤት ይሄዳል። የመማሪያ ቁሳቁሶችን የሚሸክፋቸው ደብተሬ ከጠፋብኝ ማነበው ነገር ሊስተጓጎል ይችላል። መማሪያ ቁሳቁሶችን ትምህርት ባለቀ ሰዓት እነዛን እንዳሉ በማረጋገጥ እና በመሸከፍ ወደ ቤት ወስዳቸዋለሁ። እነዛን ማደርግበት ምክንያት ደግሞ መጽሐፌ ወይም ደፍተሬ በሚጠፋበት ሰዓት ማነባዋጣለው። እስክርቢቶዬ፣ ሌሎች ቁሳቁሶች ቢጠፉብኝ ቤተሰቦችን ግዙልኝ ብዬ አስቸግራለሁ። ስለዚህ ቁሳቁሶችን ሸክፌ ወደ ቤት ይሄዳለሁ። ቤት ላይ ያለውን ነገር እንዴት መከታተል አለባቸው ካልሽኛ ወላጆች ናቸው በከፍተኛ ኃላፊነቱን የሚወስዱት። እንዴት ነው የሚወስዱት? ለምሳሌ ዛሬ ተምረው የሄዱትን ነገር ምን ተምረሃል፣ የተማርከውን ነገር በተወሰነ መልኩ ግለጽልኝ ብለው መጠየቅ መቻል አለባቸው። ለምን የተማሩትን ነገር የያዙትን ጭብጥ ማወቅ ስላለባቸው። ሁለተኛው ደግሞ ያው ወላጆች የተሰጣቸውን የቤት ስራ ተከታትለው ማሰራት መቻል አለባቸው። አሁን ብዙ ጊዜ መምህራን እዚህ ክፍል ስራ ሰጠው፣ የቤት ስራ ደግሞ እንዲሰሩ ያዝዟቸዋል። ስለዚህ ባይችሉት እንኳን ቢከብዳቸው እንኳን ከአካባቢያቸው ያለ ሰው እህት፣ ወንድም፣ እናት፣ አባት ካለ ጠይቀው እንዲሰሩ ነው የቤት ስራ የሚሰጠው። ስለዚህ እዛ ያለውን ነገር ተከታትሎ የማሰራት ደግሞ የወላጅ ኃላፊነት ነው።